እኛ ከክፍለ ሀገር ድረስ መተን ፈተዋ ለማ አንድ ፈተዋ ለመጠየቅ አገር አቋርጠህ ምናምን መምጣት የለበትም። እንደዚህ አሁን አለሞች ይህንን የሚገባቸውን አለሞች መጠየቅ አሁን ኖርማል ጀስት፣ አፍሪካ ቲቪ አለ የፈተዋ ፕሮግራም። እንደዚህ ደውለህ እንደዚህ ሆንኩ ምናምን ብለህ የምታወራው ጉዳይ አይደለም። ለዚህ አይነት ጉዳይ አንዳንድ የሼክ መሀመድ ሀምዲን ሰማቸው ነበር በፊት ላይ። በፊት የሆነ ፈተዋ ስጠየቁ ይህን ፈተዋ ለዛኛው ፕሮግራም ላስተላልፈው ይላል፣ የሆነ ነገር ሲፈልግ ማለት ነው። እንደዚህ አይነት ጉዳይ አይደለም። ባልተቤት አለው እራሱ እንችሉ ዲጂታል አለም ላይ ያለ ነገር ስለሆነ ማለት ነው። አብዛኞቹ አውለሞቻችን ገጠር ላይ ነው፣ ያው ገጠር ላይ ስለሆነ ያለው ገጠር ላይ ነው። ብዙ ቅራት የተቀር ና ትንሽ የዲጂታል እውቀቱ ብዙ የለም። ኢልሙ አለ ግን ያለውን ነገር አሁን ካለበት ተጨባጭ ጋር ማያያዝ በጣም ይከብዳል። እና እንደ ለማስተላለፍ የምፈልገው መልእክት በዚሁ አጋጣሚ ምንድን ነው ለመጅሊሱ በዚ ጉዳይ ላይ ገብቶ የሆኑ ኮሚቴዎችን ቢያዋቅር፣ የኦንላይን ስራ ፖፕ አለ በጣም ብዙ ኦንላይን ስራ አለ አሁን ላይ። እኔ እንደ ራሴ አመለካከት አሁን ላይ ዱኒያ ላይ ወይም ዱኒያ ላይ ሳይሆን ምድር ላይ ብር አለ ብዬ አላምንም በቃ። ተንቀሳቃሽ ብር የለም። አሁን አየር ላይ ነው ብሩ ያለው። አንድ ዶላር አሁን አንተ ጀስት መርካቶ ገብተህ አንድ ዶላር ላገኝ ብትል በጣም ከባድ ነው። ኦንላይን ስራ ላይ ግን ብለህ ጀስት ነካ ነካ አድርገህ ምናም ታመጠዋል እና አብዛኛው ይሄ የሙስሊሙ ማህበረ የሙስሊሙ ኡማ ያለው እዛ ኦንላይን ስራ ላይ ነው። በየጊዜው አዲስ ነገር ይፈጠራል። አሁን ፖፕ ምሳሌ እንደዛ ጠየቅኩኝ ምናምን በን ያለቀ ከፖፕ በኋላ የመጡ አስራ ምናምን አፖች አሉ። ኢንቨስትመንት አፑ ሊሆኑ ይችላሉ። የተለያዩ አፖች እኔ የማቃቸው እንኳ ማለት ነው ጀስት የምሰማቸው እንደዚህ ምናም በየጊዜው ፈትዋ የሚሰጥ ወይም ደግሞ አፖችን ጥቆማ የተሰጠ ሰው ያንን አፕ ገብቶ አይቶ ይሄ ይሄ ነገር ይሄ ሙሉን ሐራም ነው፣ ይሄ ይሄ ነገር ከዚ ከዚ አንጻር ሀላል ነው። ይህን ይህን ስሩ፣ ይህን አትስሩ፣ ይህን አድርጉ፣ ይህን አታድርጉ የሚል አንድ መጅሊሱ አንድ ኮሚቴ ቢያቋቁም፣ ይሄ ወላሂ ሲሪየስ ጉዳይ ነው።